ቀደም ሲል በሀገር በቀል የኢኮኖሚ ማሻሻያ ማዕቀፍ ተይዘው በተከታታይ ዓመታት ተግባራዊ ሲደረጉ በቆዩ ፕሮግራሞች ኢኮኖሚያችን በማንሰራራት ላይ ይገኛል። የኢትዮጵያ ኢኮኖሚ ለዘመናት በመዋቅራዊ ተግዳሮቶች ተጽዕኖ ስር ወድቆ በከፍተኛ የዕዳ ጫና ውስጥ ይገኝ ነበር። ከለውጡ በፊት ይመዘገብ የነበረው እድገትም በዘላቂ የፋይናንስ መሰረት ላይ ያልተዋቀረ አገርን ለከፍተኛ እዳ የዳረገና የማክሮ ኢኮኖሚ መዛባቶችን የፈጠረ ነበር። መንግስት እነዚህን የኢኮኖሚ መዛባቶች የሚያርሙ የሚያርሙና ወደ ብልጽግና ጎዳና የሚያደርሱ ፈጣንና መጠነ ሰፊ የኢኮኖሚ ማሻሻዎች ተግባራዊ አድርጓል። የመንግስት ገቢ፣ የውጭ ንግድ ወይም ኤክስፖርት እንዲሁም የውጭ ምንዛሬ ክምችት ለማሳደግ ተችሏል። የልማት አቅጣጫችንም ትኩረትም ውሱን ከሆኑ ዘርፎች ወደ ባለ ብዙ ዘርፍ የኢኮኖሚ መሰረቶች በመቀየር ላይ ይገኛል። መንግስት ኢኮኖሚውን ከዳ ጥገኝነት በማላቀቅ ወደ ኢኮኖሚያዊ ሉዓላዊነት ለማሸጋገር የሚያስችል ወሳኝ ምዕራፍ ከፍቷል። የኢኮኖሚ ለውጡ መሰረቶችም ያሉንን አቅሞች ማወቅ በችግር ውስጥ ዕድልን ማየት በፈጠራና በፍጥነት በትብብርና የተለያዩ አቅሞችን በማሰባሰብ እንዲሁም ዘላቂ ግቦችን በማሳካት ላይ ያተኮሩ ናቸው። እነዚህ መሰረቶች አጠቃላይ ሀገራዊ እድገትን ለማፋጠን አስችለዋል። በዚህም ከዳ ጫና በመላቀቅ በራስ አቅም ችግሮችን በመፍታት ከአግላይ የኢኮኖሚ ስርዓት ወደ አሳታፊና ምቹ የኢኮኖሚ ምህዳር በመሸጋገር ከዝናብ ጥገኝነት ወደ ራስ ቻ አምራችነት በመብቃት የማዕድን ጥሪታችንን ወደ ወሳኝ የሀብት ምንጭነት በመቀየር የቱሪዝም ሀብታችንን ከመዳህ ጉዞ ወደ ጉልህ የእድገት አንቀሳቃሽነት በማሳደግ የህዝባችንን ያኗኗር ለመለወጥና ዘላቂ ተጠቃሚነቱን ለማረጋገጥ ከፍተኛ ጥረት ተደርጓል። በዚህ መሰረት የሀገራችን ኢኮኖሚ በ2017 በጀት ዓመት 8 ነጥብ 8 በመቶ እድገት አስመዝግቧል። በግብርና በ2016 በጀት ዓመት 1 ነጥብ 2 ቢሊዮን ኩንታል ምርት ተመርቶ የነበረ ሲሆን በ2017 ምርት ዘመን አንድ ነጥብ 57 ቢሊዮን ኩንታል ምርት ተመርቷል። ይህም ከቀደመው ዓመት 24 ነጥብ 7 በመቶ ብልጫ አለው። የኢንዱስትሪዎች የማምረት አቅም ከ59 በመቶ ወደ 65 በመቶ አድጓል። የወርቅ ምርት በ2016 በጀት ዓመት ከነበረበት 3 ነጥብ 9 ቶን በ2017 በጀት ዓመት ወደ 38 ነጥብ 87 ቶን አድጓል። የሲሚንቶ ምርት በ2016 በጀት ዓመት 7 ነጥብ 5 ሚሊዮን ቶን ኮንፈረንሶች በሀገራችን ተካሂደዋል። የዲጂታል ኢኮኖሚ አመላካቾች በከፍተኛ ሁኔታ እድገት አሳይተዋል። የባንክ ብድር 822.8 ቢሊዮን ተለቋል። ከዚህ ውስጥ ሶስት አራተኛው ወይም 77 በመቶ ለግሉ ዘርፍ የተሰጠ ብድር ነው። ከኤክስፖርት በ2017 በጀት ዓመት በታሪካችን ለመጀመሪያ ጊዜ 8.3 ቢሊዮን ዶላር ከውጪ ንግድ ተገኝቷል። ይህም ከአምናው በ116 በመቶ ብልጫ አሳይቷል። የኑሮ ውድነትን ለመቀነስ በተደረገው ተከታታይ ጥረት የዋጋ ንረት በ2016 የሰኔ ወር 199 በመቶ ከነበረው በ2017 ተመሳሳይ ወር ላይ 139 በመቶ ሆኖ ተመዝግቧል። ለመንግሥት ሠራተኞች የደሞዝ ማሻሻያ በማድረግ 4760 የነበረውን ዝቅተኛ የደሞዝ ወለል ወደ 6000 ብር ማሳደግ ተችሏል። 2017 በጀት ዓመት መንግሥት ከብሔራዊ ባንክ ምንም አይነት የቀጥታ ብድር ሳይወስድ የበጀት አመቱን ለማጠናቀቅ ችሏል። ይህም ታላቅ ቁም ነገር ነው።